የ2017 የትምህርት ዘመን የአስራ ሁለተኛ ክፍል ብሔራዊ ማጠናቀቂያ ፈተና ውጤት ካለፉት አመታት ጋር ሲነጻጸር መሻሻል የታየበት መሆኑን ትምህርት ሚኒስቴር መግለጹ ይታወሳል። በዚህም በርከት ያሉ በአዲስ አበባ ከተማ የሚገኙ የመንግስት ትምህርት ቤቶች የተማሪ የማሳለፍ መጣኔን ማሳደግ ስለመቻላቸውም መገለጹ ይታወሳል። ኤምን በ2018 የትምህርት ዘመን የተማሪዎችን ውጤት በማሻሻል በሀገር አቀፍ ደረጃ 12ኛ ክፍል መልቀቂያ ፈተና የላቀ ውጤት እንዲያመጡ ለማድረግ የአዲስ ከተማ አጠቃላ ሁለተኛ ደረጃ እና የጋራ ጉሬ ሁለተኛ ደረጃ ትምህርት ቤቶች አሁን ላይ ያላቸውን ዝግጁነት ምን ይመስላል ሲል ጠይቋል። ከወዲሁ የትምህርት ብክነትን እየቀነስን ለልጆቹ ወይም ለተማሪዎቹ መድረስ ያለበት ትምህርት በአግባቡ እንዲደርስ የምናደርግበት ሁኔታ ነው ያለው። የተለያዩ ስልቶችን ቀይሰናል። ከመምህራንም ጋር ተግባብተናል። እቅዳችንንም ገምግመን የዚህ ዓመት የምንደርሰው እዚህ ነው ብለን ሁሉ አቅደናል ማለት ነው እና ይህም ለሁሉም ባለድርሻ አካላቶች እንዲደርስ ያደረግንበት ሁኔታ ነው ያለው። ከዚህኛው አመት በተሻለ ሁኔታ ማለት ከ17ቱ በተሻለ ሁኔታ የ2018 ውጤት ይመጣል ብለን ነው እየሰራን ያለ ነው። በጥያቄና መልስ በተለያዩ ሞዳሊቲዎች ልጆቹን ማገዝ ነው ማለት ነው። ስለዚህ ይህንን ቆርጠን ልጆቹን በማነሳሳት ልጆቹ በቃ በስልታዊ ስትራቴጂክ በሆነ መንገድ ሴሌክቲቭ የሆኑ ኮንቴንቶች ላይ አተኩረን ከሰራን ዘንድሮም የተሻለ ውጤት እናስመዝግባለን የሚለውን ነው ያዝ ነው። ከመምህራን ጋር በቂ ውይይት አድርገናል። በተያያዘው የትምህርት ዘመን የተማሪዎችን ውጤት ይበልጥ ለማሻሻል ከወዲሁ ከመምህራን፣ ከወላጆች፣ ከተማሪና ከትምህርት ቤቱ ጋር የአራትዮሽ ስምምነት በማድረግ እየተሰራ መሆኑን መምህራኑ ተናግረዋል። የአራትዮሽ ፊርማ የሚባል አካሄዳለን። የትምህርት ቤቱን እቅድ ትምህርት ቤቱ አቅዶ ለተማሪ ያሳውቃል። ተማሪ ይፈር አምኑበት ይፈርማል። ወላጅ ይፈርምበታል። መምህሩ ይፈርምበታል። መጨረሻ ላይ ትምህርት ቤቱ ያንን አጽድቆ ይፈርምበታል። በዛ መሰረት ምንም አይነት ብክነት ሳይኖር ተማሪው እቤቱም ትምህርቱን በደንብ እንዲከታተል እንዲያጠና የተለያዩ ስራዎች ይሰጡታል። ገብቶ እንዳይቀመጥ ወርክሽቶች ይኖራሉ። የፈተና ጥያቄዎች ወጥቶ ይሰጣቸዋል። በዛ መሰረት ተዘጋጅቶ ይመጣሉ። በባህሪ ደግሞ ክላሳቸውን በአግባቡ እንዲማሩ ማስተካከል ነው። ይህን እስከ አመቱ መጨረሻ ድረስ አድርገዋለሁ። ልጆችም ማቀባበላቸው ጥሩ ነው። በ2018 የትምህርት ዘመን የ12ተኛ ክፍል ብሔራዊ ፈተና የሚፈተኑ ተማሪዎች የተሻለ ውጤት ለማምጣት የሚያስችላቸውን ቅድመ ዝግጅት እያደረጉ መሆኑን ተናግረዋል። የክላስ ትምህርት እንዳለ ሆኖ እሱን እያካሄደ ጥናቶችን ዋናው ጥናት ነው። ማለት ጥናትን እያጠናን ከአስተማሪዎች ጋር ብዙ ሪሌሽንሽፕ ያስፈልጋል። ከነሱ ጋር ሪሌሽንሽፓችን እያዳበርን ከነሱ ጥያቄ እየጠየቅን የተለያዩ መጽሐፍት ሪፈር በማድረግ ቀጣዮሮችን ለማሳለፍ ቀጣዮ ይሻላል። ከተማርን ውጭ የሚመጣ ነገር የለም። ሁሉም ነገር ከዘጠኝ ጀምሮ ነው። ስለዚህ ከዘጠኝ ጀምሮ ያሉትን መጽሐፎች በማየት አስተማሪዎችን ድጋፍ በመጠየቅ ያላወቅነውን በመጠየቅ ወላጆቻችንም ደግሞ በዛው መጠን ድጋፍ እያደረጉልን እኛም ደግሞ ይህንኑ ለአመት ተምሮ ጥሩ ውጤታ ለማምጣት ከባድ ነገር ነው። ት ማምጣት አለብን፣ መስራት አለብን። ይህንኑ ለአመት ዝም ብሎ መባከን የለበትም። ስለዚህ እኛም ይህንን ነገር አውቀን በደንብ ማጥናት እንዳለብን መስራት እንዳለብን፣ አስራ ሰባት ላይ ከፍተኛ ውጤት ያመጡ ተማሪዎች አሉ እነሱን አይተናል እና የእነሱን አርአያ በመውሰድ እኛም ቤት ውስጥ ያጠናነውን ከጓደኞቻችን ጋር አብረን በማጥናት አስተማሪዎቻችንን እገዛ በመጠየቅ እየተዘጋጀን ነው እና እንደ እነሱ ከፍተኛ ውጤት ለማምጣት